ዳንኤል ስነ ስርዓት ያዝ። አንዳንድ ጊዜ እኔ ሴት አደለች ማነው፣ ተነስቶ አፉን ይከፍትብኛል። ለመሆኑ ስንት ነው የምትፈልጊው? አልገባኝ። ቆይ ማፍቀር ገደል ነው እንዴ? ፍቅር አልያዘህም፣ ውሸትህን ነው። ምን ለማድረግ ፈልገህ እንደሆነ ደርሼበታለሁ። ስለዚህ ባክህን አቁም። አሁን ነኝ ማልበት ታና ፍቅረኛ ነኝ በጣም የዋነሽ ማንኛውም እኔ እና ማየ ከዚህ ፊት ደጋግመን ነግረናል። አንተ ግን ምንም ልሰማን አልቻልክ። ወደ ውጭ እንድትሄድ የተፈለገውን በዚህ የበቀል ጥማት ነበር። ቆይ ወንጀል ሰርተህ እስር ቤት እንድትበሰብስ ነው እንደሚፈልግም ያለ አባት እንዳድርግ ያደረገኝ እሱ አባት፣ ስለዚህ ዋጋቸውን መክፈል አለባቸው። ይኸውልህ እነሱም ቢሆኑ እኮ ያለ አባት ነው ያደጉት። አትም እንደ የሰው ፊት የሚገርፋት እኮ አባት ስለሌላት ነው። ደግሞ ያና አባት ሆን ብሎ እንዳላደረገው ሁላችንም እናቋል። አይገባኝ እነሱ በቀሌለ መበከር ከጫፍ ደርሻለሁ። ከዚህ በኋላ ማንም ላይ ስቆመኝ ዳንኤል እና ብሩክ ወንድማማቾች ናቸው። በሆነ አጋጣሚ አባታቸውን ሰው ገድሎባቸው እናታቸው ብቻ ናት ያሳደገቻቸው። እናታቸው ለሁለት ወንድ ልጆቿ ምን ያህል መስዋዕትነት እንደ ከፈለች ዳንኤል ሁል ጊዜ እያሰበ ይጨናነቃል። የእናቱን ውለታ እንዴት መመለስ እንዳለበትም ከብዶታል። ብሩክ ግን አባቱ በሞት ከተለየው በኋላ የአባቴ ነፍሰ ገዳይ የሆኑ ቤተሰቦችን ዘር ማንዝራቸውን አጠፋቸዋለሁ እያለ ሁል ጊዜ ይዝታል። ሽጉጥ ከጓዳ አስቀምጦም በዚህ ሽጉጥም እያንዳንዳቸው እለቃቅማቸዋለሁ በማለትም ይዘታል። በተለይ ደግሞ የመጀመሪያ ተጠቂዋ ባለቤቱ ማለትም ነፍሰ ገዳይ የሆነው ሰውዬ ባለቤት ትሆናለች እያለም እይዛተ ነው። ዳንኤል የወንድሙ ስሜታዊነት ገብቶታልና የሚያደርገውን ነገር በጥንቃቄ ይከታተለዋል። በተለይ ደግሞ ይቺ የሚያስፈራራባት ሽጉጥ አንድ ሰው ያጠቃል በማለትም እየጠበቀው ነው ሆኖም ከጓዳ ሲወጣ ድንገት እየዛተና እየፎከረ ነበረ። ወንድሜ ከስሜታዊነት ወጥተህ ለምን ህይወታችን አናስቀጥልም? እናታችን ብዙ መስዋዕትነት ከፍላ አሳድጋናለች። በዚህ ነው ውለታዋ ልትመልስላት የምትችለው፣ እያለ ወንድሙን እየመከረው ነው። የዳንኤል ወንድም ግን በሰራተኝነት የአባታቸውን ነፍሰ ገዳይ ልጅ ነበር ወደ ቤታቸው የቀጠሯት። ታዲያ በፍቅረኛነት እንደሚወዳት በተደጋጋሚ የፍቅር ጥያቄ ያቀርብላታል። ዳንኤል ግን ከዚህ ልጅ ጋር ምንም አይነት የፍቅር ግንኙነት እንዳይኖራቸው እየተከላከለ ነው። ማለትም እሱ በፍጹም አይሆንሽም፣ ወይም ደግሞ አንዳች ነገር አስበሽ ይሆናል ከዚህ ልጅ ጋር እየተቀራረብሽ ያለሽው በማለት በሀና ላይ እያስፈራራት ነው። ሀናም ከብሩክ ፍቅር ስለያዛት ምን ሆነ ነው ግን ምቀኛው ሆንክብኝ? ምን አደረኩት? ብሩክን የሚጎዳ አንዳች ነገር አላስብም አለችው። እሱ ይጎዳሻል እያለ ከብሩክ እንድትርቅ በተደጋጋሚ ቢነግራትም ሀና ግን ይበልጥ ብሩክን እየወደደችው መጥታለች። በእርግጥም ወንድምህ በእኔና ባንተ እሳላለው እባክህን፣ ከአጠገቤ ራቅ እያለችው ነው። እሱ ይህን ያህል በእኔና ባንቺ ህይወት ምን ያገባዋል? ፍቅሬን ተቀበይኝና የውጭ ሀገር ፕሮሰሱን ጀምሬ እንሄዳለን ይላታል። እሷም የብሩክን ፍቅር ልትቀበለው ዳር ደርሳለች። ለማንኛውም ግን ብሩክ ሲወጣ ሲገባ እየናፈቀችውና እንደሚወዳት አድርጎ ይገልጻል። ነገር ግን በፍቅር አሳቦ ሀናን መበቀል ነበረ የመጀመሪያ ስራው። ወንድሙን ለብቻው በመጥራትም እባክህን አሁን እየሄድክበት ካለኸው ጉዞ የማታቆም ከሆነ ለማየ ሁሉንም ነገር በግልጽ እነግራታለሁ በማለት ለእናቱ ደውሎ ሊነግራት እንደሚችል ይነግረዋል። ይህኔ ብሩክ አርፈ ተቀመጥ፣ እኔ ሀናን እወዳታለሁኝ እኔ ከወደድኳት ዝንጀሮም ትሆን አለ። የሁኔ በላይ በእኔና በእሷ መካከል ጣልቃ ትገባለው። ዳንኤል የብሩክ አፍቃሪነት በትክክል እንዳልሆነ ስለ ተረዳ ይህንን ደግሞ ሊደብቀ አልፈለገም። አንተ የምር ወዳሃት እንዳልሆነ ይገባኛል። ልጅቷ ልታገለግለን ነው ወደ ቤት የመጣችው። ከእሷ ጋራ የጀመርከውን ጉዞ ማቆም አለብህ። ፍቅርህ የእውነት አይደለም በማለት በግልጽ ያስረዳዋል። ምን ለማለት ፈልገ ነው? ለምንድን ነው የእውነት የማይሆነው? እሷ ሰራተኛ ስለሆነች ነው? ሰራተኛ ማፍቀር በእኔ ነው እንዴ የተጀመረው ወይስ ምንድ ነው ችግሩ? በማለት አሁንም አፍቀር ይመስሎ ሀናን ሊቀርባት እንደፈለገ ለወንድሙ ለዳንኤል ይገልጽለታል። ዳንኤል ግን አርፈ ተቀመጥ እያለ በተደጋጋሚ ነግሮታል። ሆኖም ብሩክ አልሰማ ሲለው በመጨረሻም አርፈሽ ስራሽን ብትሰሪ ይሻልሻል፣ በፍጹም ከብሩክ ጋር ያለሽን ቀረቤታ ታቆሚ ይገባል፣ በማለት ነግሯታል። ሀና ምን አደረግኩ ዳንኤል? እኔ ምንም ያደረግኩት ነገር የለም። ፍቅር ከሆነ እኔና እሱ ፍቅረኛሞች አይደለንም። ብቻ ግን አንዳንዴ ስለማሳዝነው ይረዳኛል። አንተ ባሰብከው መንገድ ምንም አዲስ ነገር የለም፣ በማለትም ተነግረዋል። እርግጥም ዳንኤል ባነጋገሩም ቢሆን ሀናን እያመነጫጭቃት ነው። ምን አደርግን የምትለኝ ትለዋለች። ብቻ ውሎ ሲመጣ ምግብ ስታቀርብለት ይህ ምግብሽ አይጣፍጥም፣ ከፈለግሽም አንቺ ቁጭ ቤላ እያረፍሽ ቤው በማለት ምግቡን እስከ መወርወር ደረጃ የደረሰበት ሰዓት ነበረ። ሀናም ምን ጊዜም የምሰራው አንድ አይነት ምግብ ነው፣ ዛሬ ምንም የተለየ የጨመርኩበት ነገር የለም ይጣፍጣል አለችው። ታዲያ በዚህ ሁኔታ እንደውም ሀሳቤን ቀይራለሁ፣ ምግቡን እበላለሁ ይላል። እንዲህ የዳንኤል ተለዋዋጭ ጸባይም በጣም አስቸጋሪ ሆኖባታል። ሆኖም የቀረበውን ምግብ እንደውም ሀሳቤን ቀይራለው በላለው እያለ ሲጎርስም ካጠገቡ ሆና ትመለከተው ነበረ። ምን ነው አቁመው ማለትሽ ነው እንዴ? ከፈለግሽ ደግሞ ማንሳት ትችያለሽ፣ በማለትም እያመነጫጭቃት ነበረ። እሷም አረ፣ መብላትስ በጣም ደስ ይለኛል፣ በማለትም ካጠገቡ ትርቃለች። በዚህ ሁኔታ ቅጥ መጠኑ የጠፋበት የዳኔ ጸባይ ምን ልታደርገው እንደምትችል ግራ ተጋብታለች። ብሩክ ውሎ ሲመጣ አሁን ጥሩ አፍቃሪዋና ወዳጇ መስሎም ይታያታል። እስኪ የህይወት ታሪክሽን አጫውቼኝ በማለት እንድትዘረዝርለት ይጠይቃታል። ሀናም ታሪኳን ትቀጥላለች። አባታቸው በዘበኝነት ተቀጥሮ ይሰራ ነበረ። የሆነ ሰው ከርቀት በጨለማ ውስጥ ይመለከታል። ጥይቱን አቀባብሎት ስለነበረ ከዚህ ሰው ላይ ድንገት ይተኩሳል። ይህ ሰው የድርጅት ኃላፊ ነበረ። ሆኖም በስተት የተተኮሰበት ሰውም ህይወቱ በዛው ያልፋል። ይህንን ተከትለውም ይህንሃን አባት ያለ ወንጀሉና ያለ በደሉ ሰው ገደልኩ በሚልም ራሱን በጸጸት አለንጋ ሲገርፈው ኖረ። በስከ መጨረሻም እንደውም ራሴን እስር ቤት እድሜ ልኬን ከማሳለፍ ለምን ሙቼ አልገላገለውም? በማለት ራሱን አጠፋ ትላለች። ይህንን ተከትሎም ከሷ በታች ያሉ ታናናሽ እህቶቿና ወንድሞቿን ለማሳደግ ስትል እራሷን በሰው ቤት መስራት እንዳለባትም አሳምና ትምህርቷን አቋርጣ ወደ ከተማ ገብታም አሁን ያለችበትን ኑሮ እየኖረች እንደሆነ ለብሩክ ትነግረዋለች። ብሩክም ወደኋላ የመጣሽበትን ታሪክ እንድታስታውሽና ስሜታዊ እንድትወይ ስላደረግኩሽ በጣም ይቅርታ በማለትም ይቅርታ ይጠይቃታል ይህ ሁሉ ሲሆን ብሩክ ከልቡ ነበር የመሰላት ነገር ግን በእሷ ላይ እያጠመደባት እንደሆነ በኋላን የተረዳችው ዳንኤል ይህንን አይቼ ማለፍ አልፈልግም ይላል አሁን እየሆነባት ያለውን የህይወቷን እንቆቅልሽ በግልጽ ሊነግራት ፈልጓል አና ከዚህ ልጅ ትርቂ እንደ ካለበለዛ ብሩክ እየተጫወተብሽ ነው አይሆንሽም፣ ይላታል። በዚህ አልሰማም ይህንን አልሰማም ያለችው ሀናን በሌላ ሴት በማስደወልም እኔ እኮ ጓደኛዬ ብሩክ ነው እባክሽን፣ በሁለታችን መካከል ጣልቃ አትግቢ። ከትንሽ ጊዜ በኋላ ወደ ጣሊያን ሀገር ልንሳፈር ነው በማለት ሰላም የምትባል ልጅ ሀና ላይ ደውላ ይህን ትነግራታለች። ይህንን የሰማችው ሀናም ብሩክ ከዋለበት ውሎ ሲመጣ እንዴት ፍቅረኛ እንዳለህ አልነገርከኝም አለችው ሆኖም ወንድሜኮ በእኔና ባንቺ መካከል ያለው ፍቅር ስላላስደሰተው ነው እንጂ እኔና ሷኮ ያለቀለት ጉዳይ ነው ድሮ ነበር አሁን ግን ምንም አይነት የፍቅር ግንኙነት የለንም በማለት ይነግራታል እናም የዳንኤልን ምክር ወደ ጎን በመተው አሁንም ከብሩክ ጋራ ትቀጥላለች ዳንኤል ግን በሀና ላይ የተጠነሰሰውን ሴራ በግልጽ መናገር እንዳለበትም ያምናል። ታዲያ ብሩክ አንቺን ወዶች ሳይሆን ሊበቀልሽ ነው ወደዚህ ቤት ያመጣሽ። አባትሽ የአባታችን ገዳይ ነው፣ ይህንን እናውቃለን። ነገር ግን አንቺን በሰራተኝነት ሲቀጥርሽ የመጀመሪያ እርምጃውን እናትሽ ላይ ካደረገ በኋላ ቀጣዩን አንቺ ላይ ሊያደርግ ነበረ። ሆኖም ቤተሰቦችሽን ግን እሱ የማያገኛቸው ቦታ ተቀምጠዋል። አንችም ራስሽን ጠብቂ፣ ተታሽ ውጭ በማለት እንቅጩን ይነግራታል። ይህንን የሰማችው ሀናም በጣም ተገረመች። ዳንኤል በጣም አመሰግናለሁ ግልጹን ስለነገርከኝ። ነገር ግን ብሩክ እኮ ትክክለኛ አፍቃሪ መስሎ ነበር የቀረበኝ አለችው። ይህ እንዳልሆነ በግልጽ ለመናገር ቢከብደኝም እስካሁን ግን እንድትርቅ ይነግርሽ ነበረ። አሁንም ቢሆን ከህይወታችን ራቂ፣ አለበለዛ የምወደው ወንድሜ ወደ ፖሊስ ጣቢያ ወርዶ እንዲበሰብስ አልፈልግም፣ በማለት ወንድሙን ከወንጀል ለመጠበቅም እየታገለለት ነው። ሆኖም ይህንን ሲመካከሩ ከቆዩ በኋላ ግን ብሩህ ግን በቀልን አንግቦ ጥይት ተሸክሞ ይሄዳልና ከጓዳ ሽጉጡን በመምዘዝ ወደ ሀና ይመጣል። ሀና ላይም በመደቀን እኔ የሚሰማኝ ስሜት ለእናንተ ምንም ነው? እኔ ግን የአባቴ የንገዳዮች ሳልበቀላቸው በፍጹም እንቅልፍ አልተኛም በማለት ሽጉጡን ሊተኩሰው እየታገለ ነው። ነገር ግን ዳንኤል ቀድሞ ቀለሆውን አውጥቶታል። ሩክም ሀና ላይ ለመተኮስ በተደጋጋሚ ሞከረው፣ ሽጉጡ ግን የተፈለገውን ውጤት ሊያመጣ ይቅርና ምንም አይነት ድምጽ ሊያወጣለት አልቻለም። ዳንኤልም ቀጠለ፣ ወንድሜ ስሜታዊ እንደሆንክ ስለማውቅ በመጀመሪያ ያስገባውን ቀለፎ አውጥቼ ነው ያስቀመጥኩት። እንግዲህ ይቅር ተባባሉ። ለማንኛውም አሁን ላይ ሀና ደህና ናት በማለትም ወንድሙን አረጋጋው። ከስሜታዊነት ሲወጣ ወንድሙም ሀናን ይቅርታ ጠየቀ፣ እሷም ዳንኤልን አመሰገነችው። እንግዲህ በእኔ ምክንያት የሆነ ችግር ከምትገቡ ይህንን ቤት ለቅቄ መውጣት ይኖርብኛል በማለት ልብሶቿን ሸካከፈች። እኔ የማውቀው መኪና አለኝና ትሄጃለች በማለት ለሹፌሩ ስልክ ደውላል። ብሩኬ ግን ይህንን በግልጽ እያወቀ ለምን ይቅርታ አድርገሽልኝ በፍቅር አንቀጥልም በማለት ጠይቋታል። ሆኖም ሀና እስኪ ቆይ ለዚህ ጉዳይ አስብበታለሁ ዛሬ ግን ቤታቸውን ትቼ መውጣት ይኖርብኛል በማለት ቁርጣ ተነስታለች። ዳንኤል ለሹፌሩ ደውላል እና ይህንን ቤት ትታት ወጣ ይሆን ወይስ ነገሩን በግልጽ እያወቀች መጣው ይምጣዋ ብላ እዛ ቤት የምትቀጥል ይሆናል። ለማንኛውም አብረን በቀጣዩ ክፍል የምንከታተለው ይሆናል። ለዛሬ የበቀል ፍቅር የተሰኘው ክፍል አንድ ድራማ ይህንን ይመስላል። ቀጣዩ ቪዲዮ ይላችሁ እስከሚመጣ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።